ስውር ሳይኮሎጂ እጅግ ሚስጢራዊና አደገኛ ጥበብ ነው። ይህም የሰውን ስነ ልቦና ተረድቶ ሰዎችን በእናንተ ያሳብ ቁጥጥር ውስጥ የሚያውል ነው። ይህም ሰዎች የምትፈልጉትን ነገር ለማስደረግ ሰዎችን እንዳያመፁና ከእናንተ ፍቃድ ውጭ እንዳይሆኑ ለማድረግ የምትጠቀሙበት ከጥንት ጀምሮ ሲወርድ ሲዋረድ የመጣ የንጉሣውያንና የሹማምንት ጥበብ ነው። ይህን ዘዴ የሚጠቀሙ ሰዎች ማኒፕሌተርስ ይባላሉ። አሁንም ላይ ታላላቅ ሰዎች፣ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰር ሰዎች የሚያውቁትና የሚተገብሩትም ጭምር ነው። እነዚህን ሚስጢራዊ ዘዴዎች እምቢ ያለውን እሺ አይሆንም ያለውን ደግሞ እንዲቀበላቸው የሚያስገድ ትልቅ አቅም አለው። ዛሬ ከኔ ጋር እነዚህን አምስት ስውር የሳይኮሎጂ ዘዴዎች ይችላችሁ መጥቻለሁ፣ አብረን እንማማራለን። ማሳሰቢያ የዚህ ቪዲዮ መሰራት ታዲያ ለሁለት አይነት ጥቅም ብቻ ነው። አንደኛ ምናልባትም በአቅራቢያችሁ ባሉ ሰዎች ባለማወቅም በመጥፎ መንገድ ተጽዕኖ ስር ወድቃችሁ ከሆነ ራሳችሁ እንድትመለከቱና በዚህ ጥበብ ተጠቅማችሁ ራሳችሁን ነጻ እንድታወጡ፣ ሁለተኛ ደግሞ ይህን ዘዴ በመጠቀም መልካም ተጽዕኖችን ታሳድሩ ዘንድ ብቻ ነው። እነዚህ ስውር ዘዴዎች በጣም ጥሩ የሆኑ ተጽዕኖች አንም ላይ ተፈጥረዋል። ነገር ግን መጥፎ የሚሆነው ተቃራኒ እስከ ተጠቀሙ ድረስ ብቻ ነው። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ የተሰብዩ እንዲሁም ቪዲዮ ላይክ በማድረግ ጨምሩት። አምስቱ የስውር ሳይኮሎጂ ዘዴዎች ማይክል አንጅሎ የተባለ አንድ ሰው አንድን ሐውልት ሰርቶ ካጠናቀቀ በኋላ ወደ ሰዎች በመሄድ ያው ያያቸዋል። ያን ጊዜም ሰዎች በጣም ጥሩ ነው፣ ነገር ግን ትንሽ አፍንጫው ረዘም አለ። እንዲህ ብለው ይመልሱለታል። ማይክል አንጀሎም ምንም ስተት እንደሌለበት ቢያቅም ወደ ጓሮ ሄዶ ትንሽ አቆይቶ ያመጣዋል። ከዚያም አሁንስ በማለት ይጠይቃቸዋል። ኦ አሁን በጣም ያምራል ሲሉ ይመልሱለታል። አድናቆታቸውንም ይቸሩታል። በዚህ ጊዜ ግን ማይክል አንጀሎ ምንም አይነት ነገር በአውልቱ ላይ አላደረገም ነበር። ሰዎች አስተያየታቸውን ስትቀበሏቸው እነሱ በዛ ነገር ላይ ስልጣን እንዳላቸው ስለሚሰማቸው ከእናንተ ጋር መሆን ይጀምራሉ። ስለዚህ አንደኛው ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ይህ ማለት ሰዎች ለግልጽ ለሆነ መቃወም ሲጋለጡ ራሳቸውን እንደተሸነፉ ወይም ትክክል እንዳልሆኑ ማመን ስለማይፈልጉ ለአላስፈላጊ ጠብና ክርክር፣ አንዳንዴም ወደ ማጣጣል ይገባሉ። ስለዚህ አንዳንድ ጊዜ ሰዎች ምንም ካለማለት ብዙ አስተያየትን እንደሚሰጡ ተረድታችሁ አስተያየትን በመመዘን አላስፈላጊ የሆነው ብታገኙት እንኳን በግልጽ ባለመቃወምና አስተያየታቸውን ተቀባይነት እንዳገኘ በማመልከት ሰዎቹን ወደ ራሳቸው መማረክ ትችላላችሁ። ስለዚህ የመጀመሪያ የስውር ሳይኮሎጂ ዘዴ የሰዎችን አስተያየት በግልጽ አለመቃወም ይባላል። ወደ ሁለተኛው እናልፋለን። ሁለተኛው ዘዴ እየተቃርነው ኃይል ይባላል። ይህን የምንጠቀመው በተለምዶ ነውጠኛ ለሚባሉ ለሰው አይነት ነው። ይህም ሰው የሚላቸውን አይሰሙም ወይም ተቃራኒ መሆን ያስደስታቸዋል ተብሎ ለሚታሰቡ ወይም በተቃርኖሱ ስለተጠቁ ግለሰቦች የሚሆን ነው። እነዚህ ግለሰቦች በማንም ስር አይደለሁም፣ ማንም አይገዛኝም፣ ማንም አይቆጣጠረኝም የሚለውን ለማሳየት ከናንተ ጋር በመከራከር እና ከእናንተ ጋር ተቃራኒ በመሆን ጀብደኝነታቸውን ለማወጅ ለሚጥሩ ሰዎች ነው። እነዚህን ሰዎች ታዲያ በሰፈር፣ በትምህርት ቤት፣ በሥራ ቦታ፣ በሁሉም ቦታ የተከለከሉትን የሚረግጡና አታድጉ የሚባሉትን የሚያደርጉ አይነት ሰዎች ናቸው። እነዚህ ሰዎች ትልቁ ሽሽታቸው በሰው ቁጥጥር ውስጥ መሆንን ነው። ይህንንም በማድረጋቸው ከዛ ነገር ያመለጡ ይመስላቸዋል። ስውር ሳይኮሎጂ ግን ከሌላው በበለጠ እነዚህ ሰዎች በቁጥጥር ስር መዋል ቀላል ነው ይለናል። ይህንንም በቀላሉ የተቃርኖ ነው ኃይልን በመጠቀም ነው። ይህ ምን ማለት ነው ካላችሁ እናንተ እንዲያደርጉ የምትፈልጉትን ተቃራኒውን እንዲያደርጉ ማዘዝ ወይም እንዲሆኑ መናገር ማለት ነው። ይህም እነሱ ነፃነታቸውን ለማሳየት የዛን ነገር ተቃራኒ በማድረግ የፈለጋችሁትን ነገር እንዲሰሩ ማስደረግ ትችላላችሁ። እስኪ ምሳሌ ለምሳሌ ዛሬ ከቤት እንዲወጡና ብቻችሁን መሆን ከፈለጋችሁ ወይም ብቻችሁን ቢሮ መቀመጥ ብትፈልጉ ዛሬ አንድ ቦታ ስለምሄድ ከዚህ እንዳትወጣ ብትሉት የታሰረ ስለሚመስለውና ነፃነቱን የገደባችሁ ስለሚመስለው እኔም የሚሄድበት አለኝ በማለት ተነስቶ ይወጣል። የእናንተ ምክር ይሳካል ማለት ነው። እንዲያደርግ የምትፈልጉትን ነገር አታድርግ በማለት በፍጥነት እንዲያከናውን ማስደረግ ትችላላችሁ። ይህ ዘዴ ሰዎችን በተቃራኒ የምናናሳሳበትና የምንገፋፋበት ኃይል ነው። እልህ ማስያዝ ወይም መወራረድ የመሳሰሉትን በዚህ ውስጥ ያሉ የመቆጣጠሪያ ዘዴዎች ናቸው። ስለዚህ ሁለተኛው ስውር የሳይኮሎጂ ዘዴ የተቃርነው ኃይል ይባላል። ወደ ሶስተኛው ዘዴ አለፍን። የተገላቢጦሽ ህግ፣ ይህ ህግ ሰጥቶ መቀበል ወይም አክሽን ኤንድ ሪአክሽን የሚለው ህግ ነው። ሰዎችን በውለታና በመልካም ነገሮች በመያዝ ይህንን ዘዴ ከእናንተ ከምትፈልጉት ነገር አስቀድሞ ከዛ ሰው ጋር መልካም ግንኙነት መፍጠር ማለት ነው። ለምሳሌ ያንን ሰው በምክር በብድር በመሳሰሉት መልካም ነገሮች ቀድማችሁ እናንተ ከያዛችሁት ሰጥታችሁ ስታበቁ በመጨረሻም የምትፈልጉትን ነገር መጠየቅ ማለት ነው። ይህ ሲሆን 25 ፐርሰንት ወይም 25 በመቶኛ የሚባለውን ህግ ተግባራዊ ይሆናል ማለት ነው። ከምትፈልጉት ነገር ሶስት በመቶኛ ዝቅ ያለውን ነገር ለዛ ሰው ኢንቨስት በማድረግ እናንተ ደግሞ ከዛ ሰው 25 በመቶ የሚያክሉ ነገሮችን መውሰድ ትችላላችሁ። ለምሳሌ መቶ ብር ከፈለጋችሁ ብዙና በተቆራረጠ መንገድ 25 ብር ድረስ ውለታ ለዛ ሰው ብታደርጉለት ያ ሰው ያለምንም ንፉግነት መቶ ብር ሊሰጣችሁ ይችላል። አሁንም በድጋሜ የምናስበው ይህን ለጥሩ ነገር ብቻ መጠቀም እንዳለብን ነው። ለምሳሌ አንድ ጓደኛችሁ ወይም ቤተሰባችሁን ወደምትፈልጉበት ቦታ ለመውሰድ ወይም ወደምትፈልጉት ሃይማኖታዊት ቦታ ለመውሰድ በቅድሚያ እሱ መሄድ ወደሚፈልግበት ቦታ አብራችሁ መሄድ የግድ ነው። ሁለት ጊዜ ወይም ሶስት ጊዜ አብራችሁት ብትሄዱ እሱም በዛ ሰዓት ሼም ስለሚይዘው ከእናንቱ ጋር ወደምትፈልጉት ቦታ መሄዱ አይቀርም። ይህ የተገላቢጦሽ ህግ ወይም አክሽን ኤንድ ሪአክሽን ሰጥቶ መቀበል ይባላል። ይህ የተገላቢጦሽ ህግ ታዲያ ሰዎችም በውለታ አስረን የምንፈልገውን ነገር ባደረግንላቸው ትንሽ ነገር ውለታ ተይዘው ለእኛ ብዙ ውለታዎችን የምናስከፍልበት ሂደት ነው። ታዲያ እዚህ ህግ ውስጥ ዋናው ነገር መቅደም የሚባል ነገር መሆን አለበት። ያልቀደመ ተሸናፊ ይሆናል በዚህ ህግ ውስጥ። አራተኛ ስውር የሳይኮሎጂ ዘዴ እይታን ማዞር ይህ በአይነቱ የእናንተን ፍላጎት መናገርና ነገሩ ላይ ያለውን ጥቅምና ጉዳት ላይ ተንተርሶ ብቻ ማውራትን ይመለከታል። ይህ ማለት የሰዎችን እይታ ከእናንተና ከነገሩ ግንኙነት እያነሳችሁ በነገሩና በእነርሱ መካከል ልታደርጉና ነገሩን ለእነርሱ የሚሰጣቸውን ጥቅም ወይም ጉዳት ላይ ብቻ በመደራደር በቀላሉ የምትፈልጉትን ማስፈጸም ነው። ይህም በቀላል ምሳሌ እንመልከት። ይህን ማድረግ አለብ ከማለት ይልቅ ይህን ነገር ብታደርገው ሊጠቅም ይችላል ማለት ያ ሰው በነገሩ ላይ የእናንተን የጥቅም ፍላጎት ላይ በማጤን ሳይሆን በነገሩ ላይ ለእርሱ ካለው ጥቅም አንጻር በመናገር ይሆናል ማለት ነው። ይህም በሌላ ምሳሌ ብናየው በተለምዶ በንግድ ስራ ላይ ያሉ ሰዎች ሲተገብሩት ይስተዋላል። የነገሩን ጥቅም በሚገባ በመረዳት እና መነሳት የሌለባቸውን ሐሳቦች ባለማንሳት እንጂ ስህተትን መናገር ማለት አይደለም። እውነት የሆነውን ነገር ብንናገር የግል ፍላጎቶችንም ግን በመሸፈን መሆን መቻል አለበት። ስለዚህ አራተኛው ዘዴ እይታ ወይም ምልከታ ማዞር፣ የሰውየውን ጥቅም እኛ ወደምንፈልግበት ዳይሬክሽን ቀስ አድርገን ማዞር ማለት ነው። ለምሳሌ አንድ ነጋዴ ልብስ ሊሸጥ ቢፈልግ ለራሱ ስለሚያገኘው ጥቅም ሳይሆን ሰውየው ስለሚያገኘው ጥቅም ነው የሚናገረው ማለት ነው። በዛ ውስጥ ግን የራሱን ጥቅም ያስከብራል ማለት ነው። እይታ ማዞር ይባላል። በደንብ ተጠቀሙበት። አምስተኛ በገደብ ውስጥ ያለ ምርጫ መስጠት ሰዎች ለመወሰን በራሳቸው መልኩ የመጓዝ ዝንባሌያቸው ከፍ ያለ ነው። በዚህ ምክንያት በተወሰነና በተገደበ ነገር ውስጥ እንዳለ ሲሰማቸው ያንን ነገር ለመቃወም ከዛ ነገር ለማፈንገጥ ለመጋጨት ይሞክራሉ። ታዲያ እናንተ የምትፈልጉትን ነገር እንዲህ አድርግ ወይም አታድርግ ውስጥ ብቻ ሲገባ ከላይ ያነሳነው ስሜት በሰዎች ዘንድ በመኖሩ ምክንያት ሰዎች በደስታ ሆነ በፍላጎት የማድረጋቸው መጠን ዝቅተኛ ይሆናል። ታዲያ ይህንን ዘዴ የሚጠቀመው ለሰዎች ምርጫ በመስጠት ብቻ እንደሆነ ይናገራል። ነገር ግን ምርጫው በገደብ ውስጥ ወይም በእናንተ ክልል ውስጥ ማድረግ ይጠበቅባቸዋል። ለምሳሌ የተለያዩ ቀለሞችን ምረጥ ብሎ የተንቦረቀቀ ምርጫ ከመስጠት ይልቅ ከጥቁር እና ከነጭ አንዱን ምረጥ በማለት ምርጫ በመስጠት በዛው ሰዓት ምርጫው ግን በእናንተ ቁጥጥር ስር እንዲሆን ማድረግ መቻል ማለት ነው። ይህ ሰዎች እንደታሰሩ ሳይሰማቸው በረጅም ገመድ እንደማሰር ይቆጠራል። ይህ በተለይ ለወላጆች ልጆችን ለማሳደግ ጠቃሚ ዘዴም ነው። ይህ አምስተኛውና የመጨረሻው ዘዴ ነው። ብዙ የስውር ሳይኮሎጂ ዘዴዎች ያሉም ሲሆን ዛሬ ለእናንተ እነዚህን አምስት ነጥቦች መርጠንላቸዋል። ታዲያ የቱ ዘዴ ተመቻችሁ? የዚህ ቪዲዮ ትኩረት ትምህርቱን በመልካም ወይም ፖዚቲቭ እንድትጠቀሙት ነው። በሰዎች ቁጥጥር ውስጥ ገብታችሁ እንዳትወድቁ፣ ከገባችሁም ራሳችሁን እንድታተርፉ የተዘጋጀነውና ተጠቀሙበት። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። እናመሰግናለን።